ሴቶችን በተለያዩ መስኮች ተጠቃሚ ማድረግ ሲቻል እንደ ሀገር እድገት ከማስመዝገብ ባሻገር በኢኮኖሚ ራሳቸውን የሚችሉበት መንገድም መፍጠር ይቻላል። ለዚህ ማሳያው ደግሞ በደሴ ከተማ ጤጣ ቀበሌ የሚኖሩት የወይዘሮ ሀቢብ አይመርና ጓደኞቻቸው ተሞክሮ ማሳያ ነው። ጓሯቸውን አልበተው ተጨማሪ ገቢ ማገኘት ችለዋል። ወዲህ በምግብ ራሳቸውን ሲችሉ፣ ወዲያ ደግሞ ለሽያጭ በማቅረብ ኢኮኖሚያቸውን በመደገፍ ላይ ይገኛሉ። እጅግ በጣም አሪፍ ገቢ አለኝ ከላም በወር እስከ አስራ አምስት ሺ ብር የማገኝበት ጊዜ አለ። ለቤተሰቤ ወተቴን እጠጣለሁ፣ ለጎረቤትም አንዳንድ ጊዜ ይሰጣል ማለት ነው። ስለዚህ እንደገና ለከላሞቹ ውጭ፣ አትክልት ይሄው የምታየው ነው። አትክልት ደግሞ በሳምንት ጾም ሲሆን፣ በሳምንት እስከ አስራ አንድ ሺ አምስት መቶ ድረስ ይገኛል ማለት ነው፣ በሽያጭ ማለት በተለይም በሴቶች ሞዴል ህብረት በመታቀፍ የኢኮኖሚ ተጠቃሚነትን ከፍ ከማድረግ ባለፈ ትናንት የነበረ ህይወትም ተቀይሯል። ሴቶች እድልና መንገዱ ከተመቻቸላቸው የኢኮኖሚ ተጠቃሚነታቸውን ከፍ ከማድረግ ባለፈ በማህበራዊ እና ፖለቲካዊ ተሳትፏቸውም የተሻለ ማድረግ ይችላሉ። ሌላ ገቢ ኖሮኝ ሳይሆን ያው በጓሮ አትክልት ጓሮዬ ላይ ያው ምግቤ ከጓሮዬ ነው፣ ገቢም ከጓሮዬ ነው። ዶሮች አሉኝ። ዘጠና ዶሮ አለኝ። በጎን የእንቁላል ዶሮ አለኝ፣ በጎን የስጋ ዶሮ አለኝ። እንቁላልም እሸጣለሁ፣ ስጋም እሸጣለሁ ማለት ነው። እና እነዛን ሳወጣ ደግሞ ልመልሻ ይተካሉ። ሁሉም ሴቶች የሚሰሩ ሴቶችን ተመልክተው ራሳቸውን እንዲለውጡ ራሳቸውን እንዲያስተዳድሩ እየለወጡ ማለት ነው። በሀገር አቀፍ ደረጃ የሚሆን በአማራ ክልል ደረጃ መንግስት ሴቶችን ተጠቃሚ ለማድረግ በትኩረት እየሰራ ነው የሚሉት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪዋ እና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ናቸው። በሚሰሩ ስራዎች ለውጦች በየጊዜው እየታዩ መሆናቸውንም ያነሳሉ። በክልላችን ያለውን የሴቶችን ተጠቃሚነት ስናነሳ በሀገር ደረጃ ካለው ጋር አዛምዶ የሚሄድ ነው የሚሆነው። መንግስትም ፓርቲያችንም ሰው ተኮር ነው ሰው ተኮር ካለ ሁሉንም ሰው ማለት ነው። ሴቶችን፣ አካል ጉዳተኞችን፣ አረጋውያንን ሁሉንም የማህበረሰብ ክፍሎች እንደየ ክፍሎቻቸው እና እንደየችግሮቻቸው የሚረዱበትን እና ዜግነታቸው የሚያረጋግጡበት ሀገራቸውን እንዲወዱ የምናደርግባቸው ፕሮግራሞች ተነድፎ እየተገበርን ያለንበት ሁኔታ ነው ያለው። በዚህም መንግስት ለሴቶች ኢኮኖሚያዊ ተጠቃሚነት በሰጠው ትኩረት በርካታ ለውጦች መምጣታቸውን የሚያነሱት ዶክተር ሙሉነሽ ይህን ተግባር ከስር ከስር እየተከተሉ የመደገፍ ስራም በመንግስት ቅድሚያ ተሰጥቶት በመሰራት ላይ ይገኛል ይላሉ። አሁንም በተግባር እየሰሩ ያሉ ጅግና ጅግና ሴቶች አሉ። በማህበራዊ ዘርፉ ጥሩ የሰሩ አሉ። በኢኮኖሚ ጥሩ የሰሩ አሉ። በፖለቲካው ጥሩ የሰሩ አሉ። እነዚህን ሴቶች ሞዴል የሆኑ ሴቶችን እናይና እነሱን እውቅና እንሰጣለን፣ እንሸልማለን። ሌሎች ሴቶቻችን ደግሞ ወደዛው እንዲመጡ እናደርጋለን። ያለ ሴቶች ተሳትፎ እንደ ሀገር በተለያዩ ዘርፎች እድገት ለማምጣት ያስቸግራል ያሉት ኃላፊዋ አሁንም ቢሆን በተለይም ሴቶች በተለያዩ ዘርፎች ተሰማርተው ውጤታማ እንዲሆኑ መንግስት ከሚያደርገው ድጋፍ ባሻገር ሁሉም ኃላፊነቱን ሊወጣ እንደሚገባ መልእክት አስተላልፈዋል። አሁን በዚች ውስጥ ኤሪያ ላይ ቅድምም እንዳየነው ትልልቅ ገቢ በየሳምንቱ እስከ ዘጠኝ መቶ ስምንት መቶ ብር ይሸጣሉ ሴቶች። ማለት ይሄ ለሴቶች ትልቅ ስኬት ነው። ሴት ትንሽ ከተማረች ኢኮኖሚካሊ ኢምፓወር ከተደረገች ሌላው ሁሉ ብቁ ነው የሚሆነው። ሀገር በዛ ልክ ነው የምትለማው። ሴቶቹ የሚቆዝሙ ሴቶቹ ተሳታፊ ያልሆኑበት ኢኮኖሚ፣ ሴቶቹ ተሳታፊ ያልሆኑበት ማህበራዊ ሄድ ፖለቲካዊ ህይወት ሙሉ አይሆንም።